ኑኃሚንና ሩት በዛሬው ታሪካችን ከቤተልሔም በመነሳት ረሃብን ሽሽትና ኑሮን ለማሸነፍ ጣዖት ወደ ተሞላች ምድር ወደ ሞአብ ከነቤተሰቦቿ ጉዞ ያደረገችውን ሙሉ ቤተሰቦቿን በሞት የተነጠቀችውን ኑኃሚንንና የእምነት የጽናት እግዚአብሔርን የመውደድ ተምሳሌት የሆነችውን ለኑኃሚንም ባደረገችው እስከ ሞት መታመን የታወቀችውን ሞዓባዊት ሩትን አስደናቂ ታሪክ እንመለከታለን። አብራችሁን ስትቆዩ እምነትን ጽናትንና እግዚአብሔርን መውደድ ታተርፉበታላችሁ። አብራችሁን ቆዩ። ኑኃሚንና ሩት። መሳፍንት በሚገዙበት ዘመን በምድሪቱ ላይ ራብ ሆነ። አንድ ሰው በይሁዳ ከምትገኘው ቤተልሔም ሚስቱንና ሁለቱ ወንዶች ልጆች ይዞ ለተወሰነ ጊዜ ለመኖር ወደ ሞአብ አገር ሄደ። ስለ ቤተልሔም ስናወራ ቤተልሔም ትርጉሙ በራሱ የእንጀራ ቤት ማለት ነው። የሰውየውም ስም አቢሜሌክ፣ የሚስቱም ኑኃሚን፣ የሁለቱም ወንዶች ልጆች ስም መሐሎንና ኬልዮን ነበር። እነርሱም የይሁዳ ቤተልሔም ኤፍራታውያን ሲሆኑ ወደ ሞአብ አገር ሄደው በዚያ ኖሩ። የኖሃሚን ባል አቤሜሌክ ሞተ። ኖሃሚን ከሁለቱ ልጆቿ ጋር ብቻዋን ቀረች። ልጆቿም ኦርፋና ሩት የተባሉ የሞዓብ ሴቶች አገቡ። በዚያም 10 ዓመት ያህል ከኖሩ በኋላ ማሃሎንና ኬሊዮን ሁለቱም ሞቱ። ኖሃሚን ሁለት ልጆቿን፣ ባሏን አጣ፣ ብቻዋን ቀረች። እሷም በሞዓብ ሳለች እግዚአብሔር ቤተልሔምን እንደጎበኘ ለህዝቡ እህል እንደሰጠ በሰማሽ ጊዜ ሁለትን ምራቶቿን ይዛ ወደ አገሯ ለመመለስ ከዚያ ተነሳች። የኖረችበትንም ስፍራ ትታ ከሁለቱ ምራቶቿ ወደ ይሁዳ ምድር የሚመልሰውን መንገድ ይዛ ጉዟቸውን ቀጠሉ። ከዚያም ኑኃሚን ሁለቱን ምራቶቿን እንዲህ አለቻቸው፣ እያንዳንዳችሁ ወደ እነቶቻችሁ ቤት ተመለሱ። ለሞቱ ባሎቻችሁና ለእኔ በጎ ነገር እንዳደረጋችሁ ለእናንተም እግዚአብሔር እንደዚሁ ያደርግላችሁ እያንዳንዳችሁ በምታገቡት ባልቤት እግዚአብሔር ያሳርፋችሁ። ከዚያም ሳመቻቸው፣ እነርሱም ድምፃቸውን ከፍ አድርገው አለቀሱ። ቀጥለውም አይሆንም፣ ከአንቺ ጋር ተመልሰን ወደ ወገኖችሽ እንሄዳለን አሏት። ኑኃሚን ግን እንዲህ አለቻቸው፦ ልጆቼ ሆይ ወደ ቤቶቻችሁ ተመለሱ። ከእኔ ጋር ለምን ትሄዳላችሁ? ባል የሚሆናችሁ ሌሎች ልጆች ከእንግዲህ የሚወልድ ይመስላችኋልን? ወደ የቤቶቻችሁ ተመለሱ ልጆቼ። ሌላ ባል እንዳላገባ እጅግ አርጅቻለሁ። አሁንም ተስፋ አለኝ ብል ዛሬ ማታ አግብቼ፣ ከዚያም ልጆች በወልድ እስከሚያድጉ ድረስ ትጠብቃላችሁን? እነርሱም በመጠበቅ እስከዚያ ሳታገቡ ትቆያላችሁን? ልጆች ሆይ እንግዲህ አይሆንም። ሁኔታው ከናንተ ይልቅ ለኔ እጅግ መራራ ነው፣ የእግዚአብሔር እጅ በኔ ላይ ተነስታለችና። እነርሱም ድምፃቸውን ከፍ አድርገው እንደገና ለቀሱ። ከዚያም ኦርፋ ማቷን ስማ ተሰናበተቻት። ሩት ግን ልትለያት ስላልፈለገች ተጠመጠመቻት። ኖሃሚን እንደዚህ በማለት ተስፋ የሚያስቆርጥ ንግግር ተናገረቻቸው። እነርሱም ድምፃቸውን ከፍ አድርገው እንደገና ለቀሱ። ከዚያም ኦርፋ ማቷን ስማ ተሰናበተቻት። ሩት ግን ልትለያት ስላልፈለገች ተጠመጠመችባት ኖሃሚን መልሳ እነሆ የባልሽ ወንድም ሚስት ወደ ወገኖቿ ወደ አማልክቷ ተመልሳለች፤ አብረሻት ተመለሽ አለቻት። ሩት ግን እንዲህ አለች፤ ተለይቼሽ እንድቀር ወይም እንድመለስ አትለማመጭኝ። ወደምትሄጂበት እሄዳለሁ፣ በምትኖርበትም እኖራለሁ። ሕዝብሽ ሕዝቤ፣ አምላክሽም አምላኬ ይሆናል። በምትሞችበትም እሞታለሁ፣ እዛው እቀበራለሁ። ከእንግዲህ ሞት ከሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ ከዚህም የከፋ ያደርግብኝ። ሩትም አብራት ለመሄድ መቁረጧን በተረዳሽ ጊዜ ኖሐሚን መጎትጎቷን ተወቻት። ከዚያም ሁለቱ ሴቶች እስከ ቤተልሔም ድረስ ተጓዙ። ቤተልሔም እንደደረሱ በእነርሱ ምክንያት ከተማው በሙሉ ተተረማመሰ። ሴቶቹም ይቺ ኖሐሚን ነች በማለት ተነጋገሩ። እርሷም እንዲህ አለች። ሁሉን የሚችል አምላክ ሕይወቴን እጅግ መራር አድርጎታልና ማራ በሉኝ እንጂ ኑኃሚን ብላችሁ አትጥሩኝ አለቻቸው። ኑኃሚን ማለት የስሙ ትርጉም የደስ ደስ ማለት ነበር። በሙላት ወጣሁ፣ ነገር ግን እግዚአብሔር ባዶዬን መለሰኝ። እግዚአብሔር አስጨንቆኝ፣ ሁሉን የሚችል አምላክ መከራ አምጥቶብኝ ሳለ እንዴት ኑኃሚን ብላችሁ ትጠሩኛላችሁ? አለቻቸው። ስለዚህ ኑኃሚን ከምራቷ ከሞዓባዊቷ ሩት ጋር በመሆን ከሞዓብ ተመለሰች። ቤትልሔም የደረሱበት የገብስ አዝመራ በሚሰበሰብበት ወቅት መጀመሪያ ላይ ነበር። ሩት በቦኤዝ እርሻ። ኑኃሚን ከአቤሜሌክ ጎሳ የሆነ ቦኤዝ የሚባል ባለጠጋ የባል ዘመድ ነበራት። ሞዓባዊቷ ሩትም ኑኃሚንን በፊቱ ሞገስ አግኝቼ ቃርሚያ የምቃርምበት ሰው ባገኝ እስቲ ወደ እህል አዝመራው ልሄድ አለቻት። ኖሃሚንም ልጅ ሆይ ይሁን ሂጂ አለቻት። ስለዚህ እርሷ ወጣች፣ ከአጫጆቹም በኋላ ኋላ እየተከታተለች ከአዝመራው ቦታ ትቃርም ጀመር። እንዳጋጣሚ ትቃርምበት የነበረው አዝመራ ከአቤሜለክ ጎሳ የሆነው የቦኤዝ ነበር። በዚሁ ጊዜ ቦኤዝ ከቤተ ልሔም መጣ። አጫጆችንም እግዚአብሔር ከናንተ ጋር ይሁን ብሎ ሰላምታ ሰጣቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። ከዚህም ቦኤዝ የአጫጆቹን አለቃ ይቺ ወጣት ሴት የማነች ሲል ጠየቀው። የአጫጆቹም አለቃ እንዲህ ሲል መለሰ፣ ከኑኃሚን ጋር ከሞዓብ ምድር ተመልሳ የመጣች ሞዓባዊት ነች አለው። እርሷም አጫጆቹን እየተከተለች በነዶ መካከል እንድትቃርም እባክህ ፍቀድልኝ አለችኝ። ለጥቂት ጊዜ በመጠለያው ከማረፏ በስተቀር ወደ አዝመራው ቦታ ገብታ ከጠዋት አንስቶ እስካሁን ያለማቋረጥ ትቃርማለች አለው። ስለዚህ ቦኤዝ ሩትን ልጄ ሆይ ስሚኝ፣ ከእንግዲህ ወደ ሌላ አዝመራ ሄደሽ አትቃርሚ፣ ከዚህም አትራቂ። ከሴቶች ልጆቼ ጋር እዚሁ ሁኝ። ወንዶች የሚያጭሩበትን እርሻ ልብ እያልሽ ልጃገረዶችን ተከተይ። ወንዶቹ እንዳያስቸግሩሽ አስጠንቅቂያቸዋለሁ። ውሃ ሲጠማሽ ደግሞ እየሄድሽ ወንዶች ሞልተው ካስቀመጡት እንስራ ቀርተሽ ጠጪ አላት። በዚህ ጊዜ ወደ መሬት ዝቅ ብላ እጅ ነሳች። እርሷም ባይተዋር የሆንሁትን እኔን ታስበኝ ዘንድ በፊት ሞገስ ለማግኘት የበቃሁት እንዴት ነው? አለች። ቦኤዝም መልሶ እንዲህ አላት፣ ባልሽ ከሞተ ጀምሮ ላማትሽ ያደረግሽውን ሁሉ አባትና እናትን እንዲሁም የተወለድሽበትን አገር ትተሽ ቀድሞ ከማታውቂው ህዝብ ጋር ለመኖር እንዴት እንደመጣሽ ነግረውኛል አላት። ስላደረግሽው ሁሉ እግዚአብሔር ዋጋሽን ይክፈልሽ። በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይመልስልሽ ብሎ ባረካት። እርሷን መልሳ ጌታዬ ሆይ ምንም እንኳ ከሴት ሠራተኞችህ እንዳንዲቱ መቆጠር የማይገባኝ በሆንም እንድጽናና አድርገኸኛልና። እንግዲህ እኔ አገልጋይህ በመልካም ንግግር ደስ አሰኝተኸኛል። ስለዚህ ሞገስ እንዳይለየኝ እለምንሃለሁ፣ አለችው። በምሳ ሰዓት ቦኤዝ፣ ወደዚህ ቀረብ በይ እንጀራም ወስደሽ በወይን ሆምጣጤው አጥቅሽ አላት። እሷም ካጫጆች አጠገብ እንደተቀመጠች ቦኤዝ የተጠበሰ እሸት ሰጣት። የቻለችውንም ያህል በልታ ጥቂት ተረፋት። ለመቃረምም ስትነሳ ቦኤዝ ጎበዛዝቱን እንዲህ ብሎ አዘዛቸው። በነዶ መካከል እንኳ ብትቃርም ክፉ አትናገሯት፣ ይልቁንም ከየታሰረው ነዶ ላይ ጥቂት ጥቂቱን ዘለላ እየመዘዛችሁ በመጣል እንድታነሳ ተውላት፣ አታስቀይሟት ብሎ ትእዛዝ ሰጣቸው። ስለዚህ ሩት እስከሚመሽ ድረስ ከአዝመራው ላይ ቃረመች። ከዚያም የሰበሰበችውን ገብስ ወቃች፣ አንድ ኤፍ መስፈሪያ ያህልን ሆነ። ያንን ይዛ ወደ ከተማ ሄደች። አማቷም የሰበሰበችው ምን ያህል እንደሆነ ምን ያህል እንደሆነ አየች። እንዲሁም ሩት የሚበቃትን ያህል ከበላች በኋላ አስተርፋ የነበረውን አውጥታ ለእርሷ ሰጠቻት። አማቷም ዛሬ የቃረምሽው ከየት ነው? የትስ ቦታ ስትሰሪ ዋልሽ? መልካም ነገር ያደረገልሽ ሰው የተባረከ ይሁን አለቻት። ከዚያም ሩት ስትሰራ ስለዋለችበት ስፍራ ባለቤት ለአማቷ ነገረቻት። እርሷም ዛሬ ስቃርም የዋልሁበት አዝመራ ባለቤት ስሙ ቦኤዝ ይባላል አለቻት። ኑኃሚንም ምራቷን በጎነቱን ለሕያዋንም ሆነ ለሙታን ማድረጉን ያልተወ እግዚአብሔር ይባርከው አለቻት። ቀጥላም ሰውየው እኮ የሥጋ ዘመዳችን ነው፣ የመቤዠት ግዴታ ካለባቸው ዘመዶቻችን አንዱ እርሱ ነው አለቻት። ከዚያም ሞዓባዊቷ ሩት ደግሞ እህሌን ሁሉ አጭደው እስኪጨርሱ ድረስ ከሠራተኞቼ አትለይ ብሎ አዝዞኛል አለቻት። ኖአሚንም ምራቷን ሩትን የኔ ልጅ እንዲህ ካለሽማ ከሴት ሠራተኞቹ ጋር አብሮ መሄድ ይሻላል፣ ወደ ሌላ አዝመራም እንዳትሄጂ ብላ መከረቻት። ስለዚህ የገብሱንና የስንዴውን አዝመራ ተሰብስቦ እስከሚያበቃ ድረስ ሩት የቦይዝን ሴቶች ሠራተኞች ተጠግታ ቃረመች። ከአማቷም ጋር ኖረች። ቦዔዝና ሩት በእህል አውድማው ላይ ከዚህም በኋላ አማቷ ኑኃሚን ሩትን እንዲህ አለቻት። ልጄ ሆይ የሚመችሽን ቤት እንድፈልግልሽ አይገባኝምን? ከሴቶች ሠራተኞቹ ጋር አብረሽ የነበርሽበት ቦኤዝ ዘመዳችን አይደለምን? ዛሬ ማታ በአውድማው ላይ ገብስ ያበራያል። ተጣጠቢ፣ ሽቶ ተቀቢ፣ እንዲሁም የክት ልብስሽን ልበሽ። ከዚያም ወደ አውድማው ውረጅ። ይሁን እንጂ በልቶና ጠጥቶ እስከሚያበቃ ድረስ እዚያ መሆንሽን ሽን እንዳያውቅ ይሆን አለቻት። በተኛም ጊዜ የሚተኛበትን ቦታ ልብ ብለሽ እይ፣ ሄደሽም እግሩን ገልጠሽ ተኚ የሚል ምክር ሰጠቻት። ከዚያም የምታደርጊውን ራሱ ይነግርሻል አለቻት። ሩትም ያልሺውን ሁሉ አደርጋለሁ አለች። ስለዚህ ተነስታ ወደ አውድማው ወረደች። አማቷ አድርጌ ያለቻትን ሁሉ አደረገች። ቦኤዝ በልቶ ጠጥቶ ከጨረሰና ደስ ከተሰኘ በኋላ ራቅ ካለው የእህል ክምር አጠገብ ለመተኛት ሄደ። ሩት በቀስታ ካጠገቡ ደረሰች። እግሩንም ገልጣ ተኛች። እኩለ ሌሊት ላይ ሰውዬው አንዳች ነገር አስደነገጠው። ገልበጥ ሲልም አንዲት ሴት እግር ጌው ተኝታ አገኘ። እርሱም አንቺ ማነሽ ሲል ጠየቀ። እርሷም እኔ አገልጋይህ ሩት ነኝ አለችው። መቤዠት የሚገባህ ቅርብ የሥጋ ዘመድ አንተነህና ልብስህን ጣል አድርግብኝ አለችው። እርሱም መልሶ እንዲህ አላት፣ ልጄ ሆይ እግዚአብሔር ይባርክሽ። ከዚህ በፊት ካደረግሽው ይልቅ የአሁኑ በጎነትሽ ይበልጣል። ባለጠጋም ሆነ ድሃ ወጣትም ወንድም ፈልገሽ አልህሽምና አሁንም ልጄ ሆይ አትፍሪ የምትጠይቂውን ሁሉ አደርግልሻለሁ አንቺ ምግባረ መልካም ሴት መሆንሽን ያገሬ ሰው ሁሉ ያውቃል አላት ምንም እንኳ እኔ የቅርብ የስጋ ዘመድ መሆኔ የተረጋገጠ ቢሆንም ከኔ መቤዠት የሚገባው ቅርብ የስጋ ዘመድ አለ ከዚህ ደሪ ሲነጋም ሰውየው ሊበዥሽ ከፈለገ መልካም ነው ይቤዥሽ የማይፈልግ ከሆነ ግን በሕያው እግዚአብሔር እምላለሁ እኔ ይቤዥሻለሁ። እስኪ ነጋም ድረስ እዚሁ ተኚ አላት። ስለዚህም ሩት እስኪ ነጋ ድረስ እግርጌው ተኛች። ዳሩ ግን ማንም ሰው ተለይቶ ሊታወቅ በማይችልበት ሰዓት ቀደም ብላ ተነሳች። እርሱም ሴት ወደዚህ አውድማ መምጣቷ እንዳይታወቅ አላት። እንዲሁም በላይሽ የደረብሽውን ልብስሽን አቅርቢልኝ ዘርግተሽም ያዥው፣ አላት። ዘርግታም እንደ ያዘችው ስድስት መስፈሪያ ገብስ ሰፍሮ አሸከማት። ከዚያም ወደ ከተማ ተመለሰች። ሩት ወደ አማቷ እንደ ተመለሰች፣ ኑኃሚን ልጄ ሆይ የሄድሽበት ጉዳይ እንዴት ነው ብላ ጠየቀቻት። ሩትም ቦኤዝ ያደረገላትን ሁሉ ነገረቻት። ቀጥላም ወደ አማትሽ ባዶጅሽን አትመለሽ በማለት ይህንን ስድስት መስፈሪያ ገብስ ሰጠኝ አለቻት። ኑኃሚንም ልጅ ሆይ የሚሆነውን ነገር እስክታውቂ ድረስ ታገሽ። ጉዳዩ ዛሬውኑ እልባት ካላገኘ ሰውየው አያርፍም አለቻት። ቦኤዝም ወደ ከተማይቱ በር አደባባይ ወጥቶ ተቀመጠ። እርሱም የመቤዠት ቅድመ ያለውን የቅርብ ዘመድ በመጣ ጊዜ ወዳጀ ሆይ ወደዚና አጠገቤ ተቀመጥ አለው። ስለዚህም ሰውየው ሄዶ ተቀመጠ። ቦዔዝ ከከተማይቱ ሽማግሌዎች አስሩን ጠርቶ እዚህ ተቀመጡ አላቸው። እነርሱም ተቀመጡ። ከዚህም የመቤዥ ቅድሜ ያለውን የቅርብ የስጋ ዘመድ እንዲህ አለው ከሞዓብ የመጣችውን ኑኃሚንን የወንድማችንን የአቤሜሌክን ጤንጦ መሬት ልትሸጥ ነው። አንተም ይህንኑ ጉዳይ ማወቅ አለብህ ብዬ ስላሰብሁ አሁን እዚህ በተቀመጡበት በዚህ ሽማግሌዎች ፊት እንድትገዛት ላሳሰበ ወደድሁ አለው። አሁንም ራስህ የምትቤዥ ከሆነ ልትቤዥው ትችላለህ። ለዚህ ከአንተ ቅድሚያ የሚኖረው የለም። ይህንን የማታደርግ ከሆነ ግን ከአንተ ቀጥሎ የሚገባኝ ስለ ሆንሁ ንገረኝ ልወቅ አለው። ሰውየውም እኔ እቤዣታለሁ አለ። ከዚያም ቦኤዝ እንግዲህ መሬቱን ከኑኃሚንና ከሞዓባዊቷ ሩት ላይ በምትገዛበት ዕለት የሟቾች ስም በርስቱ ለማስጠራት ሚስቱንም አብረህ መውሰድ አለብህ አለው። ያም የቅርብ ስጋ ዘመድ እንዲህ ከሆነማ የራሴን ርስት አደጋ ላይ ልጥል ስለምችል እኔ ልቤዥ አልችልም፣ አንተው ራስህ ተቤዥ አለው። በጥንት ዘመን በእስራኤል የመቤዠትም ሆነ ንብረትን የማስተላለፍ ጉዳይ የሚጸናው አንዱ ወገን ጫማውን አውልቆ ለሌላ ወገን ሲሰጠው ነው። በእስራኤል ዘንድ መሸጥም ሆነ መግዛት ሕጋዊ የሚሆነው በዚህ ሁኔታ ነበር። ቅድሚያ ያለው የቅርብ የስጋ ዘመድን ቦዝን እንግዲህ አንተው ራስ ግዛው ብሎ ጫማውን አወለቀ። ቦኤዝም ለሽማግሌዎችና ለሕዝቡ ሁሉ እንዲህ አለ የአቤሜሌክን የኬልዮንንና የመሃሎንን ንብረት በሙሉ ከኖሃሚን ላይ ለመግዛቴ በዛሬው ዕለት እናንተ ምስክሮች ናችሁ አለ። እንዲሁም የሟቹ ስም ከወንድሞቹ መካከልና ከሀገሩ ደጅ እንዳይጠፋ የሟቹን ስም በርስቱ ላይ ለማስጠራት የመሐሎንን ሚስት የነበረችውን ሞዓባዊትን ሩት አግብቻታለሁ እናንተም ዛሬ ምስክሮች ናችሁ አላቸው ከዚያም ሽማግሌዎችና በከተማይቱ በር አደባባይ የነበሩት ሁሉ እንዲህ አሉ እኛ ምስክሮች ነን እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት በአንድነት እንደ ሰሩ እንደ ራሔልና እንደ ሊያ ያድርጋት አንተም በቤተልሔም ኤፍራታ የተከበርክ ሁን ስምህ በቤተልሔም የተጠራ ይሁን ብለው ባረኩት። እግዚአብሔር ከዚች ወጣት ሴት በሚሰጥ ዘር አማካኝነት ቤተሰብህ ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤተሰብ ያድርገው ብለው ባረኩት። ስለዚህ ቦኤዝ ሩትን ወሰዳት፣ ሚስቱም ሆነች። ከዚያም ወደ እርሷ ገባ፣ እግዚአብሔርም እንድትጸንስ አደረጋት፣ ወንድ ልጅም ወለደች። ሴቶቹም ኖሐሚንን እንዲህ አሏት፦ ዛሬ የሚበዥ የቅርብ ሥጋ ዘመድ ያላሳጣሽ እግዚአብሔር ይባረክ በመላው እስራኤልም ስሙ ይግነን ብለው ባረኳት። ልጁ ሕይወትሽን ያድሳታል፣ በርጅና ዘመንሽ ይጦርሻል። የምትወድሽና ከሰባት ወንዶች ልጆችም የምትበልጥብሽ ምራትሽ ወልዳለችና። ከዚያም ኑኃሚን ሕፃኑን ተቀብላ ታቀፈችው፣ ሞግዚትም ሆነችው። ጎረቤቶቿም የሆኑ ሴቶችም ለኑኃሚን ወንድ ልጅ ተወለደላት አሉ። ስሙንም ኢዮቤድ ብለው ጠሩት። ይቺ የእምነት የጽናትና እግዚአብሔርን የመውደድ ተምሳሌት የሆነችት ሞዓባዊት ሩት እግዚአብሔርን ከማያውቅ ከሞዓብ ወጣ፣ እግዚአብሔርን የምታመልክና ለእግዚአብሔር የጨከነች የእግዚአብሔር ሴት ሆነች። ይቺ የእምነት ሴት ሩት በእምነት እግዚአብሔርን በማምለክ ወደ እስራኤል ዘር ግንድ ውስጥ ስትገባና የክርስቶስ የዘር ሐረግ ውስጥ ስትቀላቀል እናያለን። ውድ የአሳፍቲው ተከታታዮች በዛሬው መልእክታችን እምነትን ጽናትንና እግዚአብሔርን የመውደድ ሕይወትን ከሩት እንድታማራችሁ ምንም ጥርጥር የለንም። ሩት ኑኃሚንን አልለይም ያለችበት ምክንያት የኑኃሚን አምላክ እግዚአብሔር ስለበራላት ነው። አምላክሽ አምላኬ ይሆናል አለች። የኑኃሚን አምላክ ሩትን ልቧን ገዛው። በእግዚአብሔር ፍቅር ውስጧ ነደደ። በምትሞችበት እሞታለሁ፣ ሕዝብሽ ሕዝቤ፣ አምላክሽ አምላኬ የሚል ቁርጥ ያለ ውሳኔ ስትወስን እናያለን። እኛ ክርስቲያኖች በዚህ ዘመን ኢየሱስ ክርስቶስን ለማምለክ ወንጌሉን ለመናገር ቃሉን ለመናገር የምናፍር ሰዎች መሆን የለብንም። የጨከና አማኞች መሆን አለብን። ጌታችን መዳንታችን ኢየሱስ ክርስቶስን እስከ ሞት ድረስ የመከተልና የመታመንን የጽናትን ሕይወት ከሩት እንማራለን። የተቀበልነውን ክርስትና በግልጽ የምንናገር በድፍረት ለሰዎች የምናወራ የምንሆን እንጂ የምንሸፋፍንና ወይም ደግሞ እምነታችንን የምንደብቅ መሆን የለብንም። የእግዚአብሔር ቃል እስከ መጨረሻ የሚጸና እርሱ ይድናል ይላል። ሁላችንም የያዝነውን እውነት ይዘን እስከ መጨረሻ እንድንጸና እግዚአብሔር ይርዳን እንላለን። ጸጋ ይብዛላችሁ።